አዲስ ነገሩ ምንድን ነው? አብረን የሚመለከተው ማለት ነው። ብዙዎቻችሁ ተጠንቀቁ። በእውነት ተጠንቀቁ፣ ተጠንቀቁ እላችኋለሁ። መጠንቀቅ ዋጋ አለው። በተለይ በኢትዮጵያ ከምትመጡት እህቶቻችን ማለት ነው። ከኢትዮጵያ የምትመጡት እህቶቻችን በጣም በጣም በጣም ተጠንቀቁ። በደንብ አርጋችሁ ተጠንቀቁ። ለምን ምክንያቱ ደላላዎቹ ማለት ነው። አሁን አዲስ የምትመጡት ደላላዎቹ። ዛሬ የዋላችሁ ውሃ ያጠጣሁ ነው በጋች ላይ ቤቴ አዲስ ነው። አዲስ ነገር ነው፣ ገና ነው ማለት ነው። ዛፎቹ ትንሽ ናቸው፣ እነሱን ውሃ ያጠጣሁ ነው እና ይዜላችሁ የመጣሁት ወላሂ ቁም ነገር ነው። ይዜላችሁ የመጣሁት ማለት ነው ምንድን ነው? እሱንስ ከኢትዮጵያ ፓስፖርት ሰጥታችሁ ብር ከፍላችሁ ስራ ብሎ ደላላው ተቀብሎ ይዞች ይመጣል ማለት ነው ይዟችሁ ይመጣል እዚህ ማለት ነው ይዟችሁ ከመጣ በኋላ ስራ አያስገባቸውም ስራ አያስገባቸውም አሁን እዚ ቁጭ አረጋቸው ማለት ነው አሁን ምን መሰላችሁ የኔ ጓደኛ አለች እህቷን አመጣች ማለት ነው እህቷን አምጥታት አስመጥታ በደላላ ነው የመጣችው ስራ አለ ብሎ ነው ከፍላ እዛ ኢትዮጵያ ከፍላ ነው መቶ ሺህ ከፍላ ነው ከኢትዮጵያ ማለት ነው መቶ ሰው ከፍላ መጣች፣ መጣች ና አሁን እዚህ ስራ ልትገባ የሚያስገባት ቦታ የመደሟ መደሟ፣ የሚያስገባት ቦታ ማለት ነው የዚህ የዱ የኢማራት ሶስት ሺህ አምስት መቶ ካልሰጠችኝ መደሟ ስራ አትገባም ልጅቷ ብላ አስከለከለላችኋለሁ። አሁን ልጅቷ እኔ እውነት ኮነ የምነግራት ልጅቷ ጓደኛዬ እኔ ጋር ደወለች እኔ ጋር ደወለች እና ጊፍት ይባል ባክ እህቴ መጣለች። እንደመጣች ነግራኛለች። እንደምትመጣም ተነጋግረን የመጣችው ማለት ነው፣ ግን ስራ ካገኘ ነው ይምጣ ያልኳትን የራሱ ማለት ነው። ስራ ካላገኘች አትምጣ እህትሽ እዚህ መጣ ከምትከራተት፣ አንቺ ልጅ እንትን ታስቢያለሽ፣ ስራ ሽረን ማሰሪ እሷንንም ያላወቀችው ሀገር እንደዚህ ቁጭ ብላ ታስባለች። እና አሁን ስራ ካገኘሽ ደላላው ስራ አለ ብሎ አምጥቷታል አለች። ከዛ አንቺ ያስገባሽ ያስገባች ሰው የምታውቂ ሰው ካለ እህቴን ስራ እንድትገባልኝ ንገርልኝ አለች። እሺ ብዬ እኔ ደግሞ እኔ እያመጣችኝ ሴትዮ እዚህ ቤት ያስገባች ሴትዮ አሉ እየነሱ ነገርኳቸው። እነዚህ እንደዚህ አንድ ጓደኛዬ የመጣች ተኢትዮጵያ ነበረች፣ አዲስ ናት። ግን አሁን አዲስ ናት፣ መጥታም አታውቅም፣ አዲስ ስለሆነች እና ፓስፖርቷ አላት፣ ስራ ታስገባታላችሁ ወይ አልኳቸው። እነሱ አለ ይስጣቸው አዎ፣ ስልኳንንም ፓስፖርቷንም ፎቶ ኮፒ አድርጋ ትራንስ እነሷ ኮንትራት ኮንትራት የሚያሰራላ ሰው ነው የፈለገችው። ኮንትራት የሚያሰራላ ሰው እና ይሰራላታል። እሷ እንትና ፎቶዋን ና ፓስፖርታዋን እንደገና ደግሞ የስልክ ቁጥሯን ላክ ይለኛል። እኔ ያመጣኝ ሰውዬው ማለት ነው። ከዛ እሺ ብዬ እሷ ልጅቷ ጋር እህቷ ጋር ደወልኩ ማለት ነው። እህቷ ጋር ደውዬ ልጅቷን እሺ ፓስፖርቷና ስል ቁጥሯን ሊያስገቧታል፣ ስራ ያስገቧታል፣ እና ላኪ እላታለሁ። ደላላው አንሰጥም አንሰጥም አለ። ለምን? ሶስት ሺ አምስት መቶ የኢማራ ሶስት ሺ አምስት መቶ ይስጡኝና ልጅቷን ይስጡኝ። ሊሸጣት እኮ ነው። ይውሰዱ አለ። እንዴ እሱ ከኢትዮጵያ ተቀበለ ነው አይደለም። ከዚህ ምንድን ነው ከሷ ምንድን ነው የሚፈልገው? በቃ ሶስት ሺህ አምስት መቶ ካልተሰጠኝ የዚህ የኢማራት ማለት ነው ሶስት ሺህ አምስት መቶ ብር ካልተሰጠኝ እኔ ሙቼ ቀርቼ ያለሁ ልጅቷ ስራ አትገባ ብሎ ቢሮ ቁጭ አርጓታል ማለት ነው። ምሽ ቢሮ እነሱ ምን የእነሱ ቢሮ እኮ አደለም እነሱ ጋር ደላላዎቹ ጋር ማለት ነው። እሷ ብቻ አደለችም፣ ሁለት ናቸው የመጡት ዘመዷም እሷም ማለት ነው። ሁለት ናቸው የሆነው ነው የመጡት ማለት ነው። እውነት ነው የምትጠናቀቁበት ነገር ማለት ነው። አሁን እቺ ልጅ ምን በላሽ ምን ጠቀሽ አይሏት። ማታ እቤት እዛ ጠዋት ትገባለች ጠዋት ይገባሉ እነሱ። ማታ ዘግቶባት ነው የሚሄዱት እንደምታዩት ማለት ነው። ዘግቶባት ነው የሚሄዱት ምሽ ምሽ እንትን ብለው ሴት ይቸግረዋል። ምን ይላል እነሱ ይቸግራት መቸግራት ምንም የሚናገር የሚያውቁት ነገር የለም። ዝም ብሎ ማለት ነው ዘግቶባት ነው ትቶ ነው የሚሄዱት ማለት ነው። ዘግቶባት ነው ትቶ የሚሄዱት ማታ ላይ ነው መጥተው በሩ የሚከፍቱት። እነሱ ወደ ስራቸው ነው ደብ ምክንያቱም እጅ ልጅ ፓስፖርት ምናምን ስላላት ምትጠፋ ወይ ጠፍታ ሌላ ቦታ ምትሄድ ይመስላቸዋል። በደንብ አድርጎ እየጠበቋቸው ነው ማለት ነው። እና እኔ ምን ልላቸው ፈልጌ ነው ይሄ በደላላ ክፍላችሁ የምታመጡት ነገር ቢቀርስ፣ በሰው ሰው ካገኛችሁ፣ በራሳችሁ አሁን በሰው ሰው አሁን እኔ ምሳሌ የእኔ መደሜ ወይ እህቷ ቤት ወይ ወንድሟ ቤት ወይ ጓደኞቿ ቤት የምታውቀው ቤት ሳገኝ፣ አዎ እዛ ቤት ማምጣት ችግር ምንም ችግር የለብኝም። አምጥቻቸው ብርም አይከፍሉም እዛ ብቻ የሚመጡበት ራሳቸው ከፍለው ነው የሚመጡት። እና ከዛ ይገባሉ። ስራውን ማለት ነው አይቶት ማለት ነው። ግን ይሄ ስራውን ስራ ሳይገኝ ዝም ብሎ በምሳሌ በምሳሌ ስራ አለ ብሎ ያመጧቸውና እዚህ ጋር እንደዚህ እየተንከራተቱ ማለት ነው። እውነቴን ነው የተንከራተቱ ኢትዮጵያ በትምህርት ወድቆ ተቃጥሎ፣ ይሄን አክል አመት ተምሮ ምንም ለውጥ ሳያገኙ፣ ምንም ለውጥ ሳያመጡ እንትን ብሎ ነው ከዛ አይምሯቸው እንዳይጨናነቅ ብሎ ነው ወደዚህ ሀገር ያሰቡት፣ ማለት ነው ወደዚህ ሀገር የመጡት ማለት ነው። እነዚህ ሰዎች ከመጡ በኋላ ደናም ስራም አያገኙም፣ ስራም ቦታ አይገቡም። በዛ ላይ እዚህ ስራ ያስፈጓቸው ምጣፍ ያሳጠቧቸው፣ እውነቴ ነው የምሏቸው የስንት ጊዜ ልብስ ያሳጠቧቸው፣ ማሽን ትቶ በእጃቸውን ልብስ ጠቡ ብሎ ያሳጠቧቸው። ውሃ ስን ውሃ ስን የውሃ የቧንቧ ውሃ ስን አይሰጧቸውም ማለት ነው። ከዚህ በፊት ተናገሬ የነበረ እንደዚህ ወንዶቹም ራሱ እዛ ቀን ማለት ነው። ወላ ወንዶቹ ሰብስቦ ነው የመጡት ማለት ሰብስቦ ደላሏ ይዟቸው መ ወንዶቹ ይዟቸው መጥተ ወንዶቹ ማለት ነው። ግማሾቹ ተያዙ የመጡበት ሳይከፍሉ ማለት ነው። ግማሾቻቸው ወላ እንትን ሽጦ ነው በሬ ያላቸው በሬ ሽጦ ነው የመጡት ማለት ነው። አጥፍተው እናት አባታቸውን ሁሉም ነገር ሽጦላቸው ትምህርት ያው ትምህርት ከወደቃችሁ ታውቃላችሁ ጭንቅላታችሁን ይበጠበጣል ማለት ነው። አሁን እነዚህ ወንዶች እንደው ከሴት ከወንድ ሴት ይሻላል። ሴት ልጅ እንኳን የሆነ ነገር ሰርታ የሆነም ነገር እንትን አድርጋ ትኖራለች። ባትበላም ራሱ ሆዷን ይችላል ማለት ነው። ወንድ ልጅ ግን በጣም ነው የሚያሳዝነው። በጣም ከባድ ነው። ወንድ ልጅ በጣም በጣም በጣም ውሳኔ የሆነ ከባድ ነው ማለት ነው። ወንድ ልጅ ማለት ነው እና እሱን እንኳን መጡ አራት ናቸው። እየመጡት ሁለቱን ቪዛቸው የተሰራላቸው ነበረ፣ ሁለቱ ግን ገና ነበሩ። ስራ ማላ ገና ቪዛ የሚሰራላቸው ገና ስራ ካገኙ ተብሎ ነው። አሁን እነዚህ ሰዎች እስኪ ወደ ውጭ አርገን አየር እንቀበል ብሎ ቤት ውስጥ ተቀቅሎ ነው ቁጭ ያሉት። ወደ ምሽት አካባቢ ወደ ውጭ ወጡ። ሲወጡ ሁለቱን ያዟቸው ማለት ነው። ገና እየመጡበት ሳይከፍሉ ራሳቸው እንኳን የመጡበት ልብስ እንኳን ሳይቀይሩ ደህና እንኳን አንድ ሩዝ እንኳን ሳይበሉ ወላ ይቺ የሰው የደረቀች ክብዝ እንኳን አጥቶ ማለት ነው፣ እሱን አጥቶ ማለት ነው፣ ቁጭ ብሎ ማለት ነው። እነዛ ሁለቱ የመጡበት ሳይሉ ሳይከፍሉ የሄዱበትም የመጡበትም ክሳራ እንደገና ወደ አገራቸው ተሸኙ፣ ተሰደዱ ላቸዋለሁ ወላ እና እኔ ስግደት ማለት ነው። እስቲ እዩ ስግደት ስንት ነገር አለው ማለት ነው። ስግደት እኛ ከአገርም ወጥተን መሞት ከአገርም ውስጥ መሞት ኢትዮጵያ ውስጥ መቼ እንደሚቆም መቼ እንደሚያቆም ብቻ አላህ ይወቀው ማለት ነው። እውነት እኔ በጣም ነው አንዳንዴ እውነት በቃ ኢትዮጵያ ውስጥ ምን ተረግመን ይሆናል እላለሁ። እውነት ሳስበው ማለት ነው ብዙ ነገር ማለት ነው እና ምን ለማለት ፈልጌ ነው፣ ከእንደዚህ አይነት ተጠንቀቁ። እህቶቻችሁ እከሌ መጥተዋል የእከሌ ወንድም መጥተዋል የእከሌ እህት መጥታለች ብላችሁ እንዴት ልጆቹ እንደዚህ ሆኖ በራብ የተቃጠሉ ምን ያሉ አምጥታችሁ በ በፉክክር አምጥታችሁ ዝም ብላችሁ እዚህ ባዶ ቦታ ምንም አይታወቅ በሰው ሀገር አምጥታችሁ አታቃጥሉ በሀገራቸው እኳ ቢሆን አልሐምዱሊላህ አንድ ቤት ገብታችሁ በአንድ ቤት እንኳን ውሃ እንኳን ትጠጣላችሁ። ወንዝ ሄዳችሁ ራሱ ውሃ ትጠጣላችሁ፣ ምግብ ብታጡ ማለት ነው። ወላሂ ወንዝ ሄዳችሁ ውሃ ትጠጣላችሁ። ግን በዚህ በሰው ሀገር ምን ይጠጣሉ? ምን ይበላሉ? ምን ያነጋሉ? እውነት እስቲ እዩዋቸው ማለት ነው። ከንፈራቸው እንደርቆ፣ ወላሂ ልብሳቸው ሳሙና እንኳን ማጠቢያ ጠፍቶ ማለት ነው። ልብሳቸው ሁሉም እንደዚህ ሆኖ የተቀመጡ ሰዎች እና ስራ ሳታገኙ የባካችሁ የባካችሁ እህት ወንድሞች፣ ወላሂ ስራ ሳታገኙ እህቶቻችሁ፣ ወንድሞቻችሁ፣ ዘመዶቻችሁ እያመጣችሁ እዚህ ጋር አታሰቃዩ። እናንተ እኛ አለን ብላችሁ ታመጣላችሁ። ግን መደሞቻችሁ ልትወጡ አይሰጧቸውም። ልታዩዋቸው እነዚህ ልጆች አይሰጧቸውም። ግን ማን ላይ ነው እነሱ ነው የሚጎዱት ማለት ነው። እናንተ ከስራ መደም ቤት ሆነሽ ማንሽ ማንሽም ውጪ ወጥተሽ ልትሰሪ ማንሽም ወጥተሽ ወንድምሽ እህትሽ ልታይ ማንም ሰው የለም ማለት ነው። ማንም ሰው አይሰጥም ማለት ነው። አሁን እኔ በራሴ ነኝ። አሁን ወረቀቴን በራሴ ነኝ ያሰራሁት በራሴ ነኝ ቪዛ አይዲ ምናምን ያለኝ ማለት ነው። ግን አልወጣም። ምን አስወጣኝ? አልወጣም እንኳን እረፍት እንኳን አንድ ቀን ባልድ ቀን እሱ ሙቀኝ ላመጣ ብዬ አንድ ቀን የወጣሁ እረፍት ወጥቼ አላውቅም ማለት ነው። ለምን ምን ምን ያደርግልኛል? እረፍት ወጣሁም ብዬ አልወጣሁ፣ ምን ያደርግልኛል? ስራዬን ሰርቼ ወደ ሀገሬ ወደ ቤተሰቦቼ ለመመለስ ነው እንጂ የምፈልገው ኢጃዛ ወጥቼ ዛሬ ተዝናንቼ ምንም ምንም፣ በሰው ሀገር ምንም መዝናናትም የሚያዝናናኝም ነገር የለም በሰው ሀገር ሆኜ ማለት ነው። የሚያዝናናኝ እንጀራዬ እና ብሬን ነው እውነት። የሚያዝናናኝ ሌላ ምንም ነገር የሚያዝናናኝ ነገር የለም ማለት ነው። ሀገሬ ቢሆን ነው የምዝናናው፣ በሰው ሀገር ምን ያዝናናኛል? እና ምን ማለት ፈልጌ ነው፣ አሁን ቪዲዮ ላይ ብዛባችሁ ማለት ነው። ተጠንቀቁት እና ወንድሞቻችሁ የምታመጡት ልጆች ተጠንቀቁ፣ አደራ አደራ፣ እውነት ተጠንቀቁ። አሁን ይቺ ልጅ ይሁ መጥታ ቁጭ ብላለች። እኔ ስራ ላስገባት ፓስፖርቷና ፎቶዋና ስልኳን ስል ደላላ 3000 የኢትዮጵያ 3000፣ አምስት መቶ የኢትዮጵያ አርኩኝ የዱባይ 3000 500 ሳይሰጠኝ ልጅቷን አለቃት ማለት ከእሷም ተቀብሎ ከዚህም ተቀብሎ እሺ፣ ከነሱ ይቀበል ልጅቷ የምታደርግ አሁን ልጅቷ ሶስት ሺ አምስት መቶ ከፍለው ማያገኝ ሰው ካላገኘ እንደዛ ቢሮ ልትቀመጥ ነው ማለት ነው። እና ቤተሰቦች፣ የዛሬ ቪዲዮ ነው ይህን ይመስላል። ገና በሌላ ሌላ ነገር ብዙ መረጃ ይዤላቸው መጣለሁ። ሼር ላይክ ያደረጋቸው አበረታቱኝ። በሌላ ቪዲዮ ስፔሻል እንጀራ ቪዲዮዎች። መልካም ቀን የሚላችሁ ባይዛ